ኛው ሀይምዬ ዱባይ ላይ ስልኳን ተሰረቀች። እሷም እንግዲህ ወደ ኢትዮጵያ ገብታለች። ራሷን ትንሽ ብዙም አይደለች አሟታል ማለት ነው ሀይምዬ። ምክንያቱም ድንጋጤ ያለ ሀይምዬ፣ ጦስሽን ይዞት ይሄድ የማዳም ቅመሞች እያሉ ደግሞ አትጨነቂ፣ አትጨነቂ ማለት ነው። እኔ አንቺን ሳይሰርቁሽ ነው ያልኩት። ምክንያቱም ዱባይ ላይ በጣም ከባድ ነው፣ ዱባይ ሌባ ነው እንዳለ ስራ የሌለው ስራ ፈት ዝሙትን አስተላላፊ ነው። እና ሀይምዬ እንኳን አተረፈሽ ብያለው። ቡራና ሀይምዬ እንግዲህ ወደ ሀገራቸው ገብተዋል። በሰላም ገባችሁ ብያለሁኝ። እንዲሁም እንግዲህ የነቡራ አድናቂዎች እኔ በጣም የታዘብኩት ነገር አንድ ሰው እንኳን ከነሱ ጋር ፎቶ ተነሱ ወይም ቪዲዮ አንድ የገቡት ነገር የለም እንዴ! አልተቀበላችኋቸውም ወይስ ምንድን ነው? እንደ ይሄ ነገር እንደዛ ስትፎክሩ የነበረ ጨረቃ ፋሚሊ፣ እኔ ምንም ያየሁት ነገር የለምና በጣም ነው ያዘንኩትኝ። እንዴት አንዴ ማዳም ቅመም እንኳን ታሪክ አልሰራችም ከእነሱ ጋር ቪዲዮ ምናምን ሰርታ ና በጣም ነው የሚገርመው ማለት ነው። ሀይሚዬ አይዞች ማለት ነው፣ ያጋጥማል። ዱባዮች ዱባይ እንግዳ እንደ መቀበል ስልክ ትሰርቃላችሁ? ስልክ እንዴ ምን አይነት እኛ ሰው ሀገርም ላይ ተሰርቀን ሀገራችን ተሰርቀን በጣም ከባድ ነው እና በጣም ነው የሚያሳዝ ነው። ዜድ የሀይሚ ነገር ምን ደረሰ ስላላችሁ ሀይምዬ በቃ ወደ ሀገሯ ገብታለች ማለት ነው አስር ሰዓት ነው በነገራችን ላይ እየበረሩት ማለት ነው። እና ስልኳ ያው በመሰረቁ ትንሽ ብታዝንም፣ ሀይሚዬ አይዞሽ ያጋጥማል። እንግዲህ አይፎን ነው ያው የማዳም ቅመሞች እንግዲህ ያው ጨረቃ ፋሚሊዎች ኑሩ እንጂ ደግሞ ማለት ነው። እና ያሳፍሯትም። ብሩኬ፣ እንደዚህ ተዝናንታችሁ ለሀገራችሁ ስለበቃችሁ እኔም በጣም ደስ ብሎኛል። ግን የማዳም ቅመሞችን አንድ ቪዲዮ እንኳን ይዘት አሰራ በጣም ነው ያዘንጉትኝ እንዴ። ባለፈውም ቲክታክሮች ኢትዮጵያ ሲገቡ ቪዲዮ አብረው አልሰሩም። ለምን እንደሆነ አላውቅም ወይስ ምንም ቅመሞች ዩቱብ ያስፈልጉም? ነው አይ፣ አያስፈልጉም መሰለኝ። ይሄ ግን ለኔ ጥያቄ ሆኖብኛል። እስኪ ጥያቄ ኮሜንት አስቀምጡልኝ። ላይክ ሼር በማድረግ በሌላ ቪዲዮ እንገና ይሰላል።